ስለዚህ ቪዲዮ ከማውራቴ በፊት ለእናንተ አንድ ነገር ልበላችሁ፣ በየትኛውም ሁኔታ በየትኛውም መንገድ ውስጥ ፈጣሪ የሰው ፊት አያቁማችሁ። የሰው ፊት ማለት እጅግ በጣም ከባድ ነገር ነው። የውስጣችሁን ስሜት ወይም የእናንተን ነገር የሚረዳ አካል ማግኘት በጣም ከባድ ስለሆነ በዛም ማለ በዚህ ግን የሰው ፊት ያሳያችሁ ብዬ ጀምራለሁ። ስለዚህ ቪዲዮ አንዳንድ ነገር እንበል። እዚህ ቪዲዮ ላይ እንግዲህ እንዲህ ስትሆን የምትመለከቷት ብዙዎቻችሁ ታቋታላችሁ። መሲ ብርጅስቶን ትባላለች። መጀመሪያ ስለ እሷ ከመናገሬ በፊት ከዚህ ቀደም ስለምታረጋቸው መልካም ነገሮች ከመልካም ጎኗ ልጀምርና የተለያዩ ችግር ላጋጠማቸው ሴቶቹም ሆኑ ወንዶች ድምጽ በመሆን ያጋጠማቸውም ችግሮች ካሉ ከጎናቸው በመሆን ብዙ ነገር ሰርታለች። ዚህ በዛ በዛ ነገሯ አደንቃታለው፣ ጥሩ ልጅ ናት። ነገር ግን ከዚህ ቀደም ጥሩ ስራ ሰርታለች ማለት አሁን ጥሩ ያልሆነ ነገር ስትሰራ ልክ ናት ብሎ ማለፍ ግን አይደለም። እኔ በተፈጥሮ ሰዎች መልካም ሲሰሩና ጥሩ ሲሰሩ አደንቃለው፣ አፕሪሺዬት አደረጋለው። የማይመስል ነገር ወይም ደግሞ ትክክል ያልሆነ ነገር ሳይ ደግሞ እንደሌላው በነፈሰበት አልነፍስም ወይም አላሽጋብጥም እና ለመሲም ሆነ እንዲሁም ለሌሎቻችሁም አንድ ነገር ማለት ፈልጋለው። ስለዚህ ሀሳቤን ክፋት እንዳታዩ ይሄንን ቪዲዮ ስትመለከቺ በመጀመሪያ ደረጃ ሰዎችን ልትረዱ ወይም ደግሞ ለሰዎች ችግር እንደርሳለን ብላችሁ የምታስቡ ሰዎች እነዛን ወደ እናንተ የምታቀርቧቸውን ሰዎች ከነ ሁሉ ችግራቸው ልትቀበሏቸው ይገባል። ወይም እናንተ በሚመቻችሁ መንገድ እንዲሆኑ መጠበቅ አይኖርባችሁም። ይሄንን ያልኩት ለምንድን ነው? ይቺ ልጅ እንግዲህ ወደ እናንተ የመጣችው እርዳታ ፈልጋ ነው፣ ወይም ደግሞ እናንተ ካለችበት ችግር እንድታወጧት ታስባ ነው ወደ እናንተ የመጣችሁ። ስለዚህ የዚችን ልጅ ችግር የማትችሉት ወይም ደግሞ ከእናንተ አቅም በላይ የሚሆን ከሆነ ከመጀመሪያውም ለነዛ ሰዎች ተስፋ መስጠት የለባችሁም ወይም ወደ እናንተ ማቅረብ የለባችሁም። ለምሳሌ እኔ የሆነ ሰው በገንዘብም ይሁን በሀሳብም ይሁን እርዳይም ብሎ ወደ እኔ ሲመጣ አይ አልችልም ብዬ ከመጀመሪያው ከመለስኩት ለዛ ሰው ምንም አይነት ችግር ወይም ደግሞ ጠንቃሉንም ማለት ነው። ነገር ግን እሺ ናረዳ አለው ብዬ ተስፋ ሰጥቼ ሰዎቻቸው አጠገብ አድርጌው ግን ያን ሰው የማይገባ ነገሮች ምለው ከሆነ ግን የበለጠ ከነበረበት ችግር በላይ እኔ የምናገረው ነገር ነው ለሌላ ነገር የሚዳርገው። ስለዚህ አሁን እዚህ ጋር መሲያረግሽው ነገር በጣም ትልቅ ጥፋት ነው። እንግዲህ በቪዲዮ ላይ እንዳያችሁ እቃ ሁሉ እስከ መወርወር እና የሞባይል ቻርጀር ኬብል ሰጥታ ከፈለግሽ ታንቀሽ ሙቺ ነው ያለቻት እና እዚህ ጋር አሁን ትልቅ ጥንቃቄ ልታደርግ የሚገባው ከዚህ ቀደም የተለያዩ ችግር ውስጥ ያሉ ሰዎችን ምክንያት ሆና ከዛ ችግር እንዲወጡ እንዳደረገች ሁሉ አንዳንዴ ደግሞ ስሜታዊ በመሆን ደግሞ ለሰዎች ሕይወት መጥፋት ምክንያት ልንሆን እንችላለን። ለምሳሌ ይህቺ ልጅ አንድ አደጋ ቢደርስባት ወይም እንደተባለው ራሷን ብታጠፋ ማን ነው ተጠያቂው? አንድና አንድ የቪዲዮ ማስረጃ አለ። ይቺ ልጅ ራሷን ብታጠፋ ወይም አንድ ነገር ቢደርስባት እንዲብለሽ ነበር ነው የምትባዩ መሲ። ስለዚህ ለዚህ ነው ስሜታዊ መሆን የሌለባችሁና ራሳችሁ ልትቆጣጠሩ ይገባል። አንድን ሰው ረዳለው ወይም ደግሞ ችግሩን አዳምጣለሁ ካላችሁ ከዛ ሰው ተሽላችሁ መገኘት አለባችሁ። ከዛ ሰው ተሽላችሁ ካልተገኛችሁ ምንም አይነት እርዳታ ማድረግ አይጠበቅባችሁም። ብዙ ጊዜ ምን ያለው ሰዎች ሁሌ እንዲጨበጨብላቸው እንዲሞገሱ እዛም ጋር ልቅ እዚህ ጋር ጥልቅ የሚሉ ሰዎች አሉ። ከአቅማቸው በላይ ለአንድ ነገር ኃላፊነት መውሰድ ካልቻላችሁ ለነዛ ሰዎች እርዳታ ባታደርጉ ነው የሚመረጠው። የባሰ ነው የምትሆኑት። ጉዳዩ ምንድን ነው አልገባንም፣ ማን ላይ ነው እንደዚህ እየሆነች ያለችው ብላችሁ ላሰባችሁ ሰዎች እዚህ ጋር የምትመለከቷት ልጅ ምን ገጥሟት እንደሆነ እኔ በተወሰነ መንገድ ልንገራችሁ። አንድ ልጅ ጋር የፍቅር ግንኙነት ውስጥ ትገባለች። የአምሳው እሷን የቀረባት እንደወደዳት ሆኖ ለእሷ እንደሚሆን ሆኖ ነው የቀረበው እና ከዛ በኋላ ግን ከቀረባት በኋላ ገንዘቧንም እንደወሰደና ከዛም አልፎ ደግሞ ባላሰበችው ሰዓት የራቁት ቪዲዮም እንደቀረጻት ነው እቺ ልጅ ስትናገር የነበረውና አሁን ላይ ከእሷ ሸሽቷል እና እሷ የምትፈልገው እኔ ከእሱ ጋር መሆን ወይም ከእሱ ጋር መቀጠል አይደለም የምፈልገው። ካልፈለገኝ ችግር የለውም ግን የወሰደብኝን ገንዘብ እና የቀረጸኝን የራቁ ያደረጉት ቪዲዮ ለቅብሻለሁ እያለ የሚያስፈራራኝን ነገር አስቁሙልኝ ብላ ነው የመጣችው። እና ይህቺ ልጅ በተለያየ መንገድ ሜንታሏ ትክክል አይደለም የሚሆነው። ምክንያቱም አንዳንድ ጊዜ ምናምን ለመሰላችሁ በፍቅር ስትታወሩ በተለይ ሴት ልጅ ከልቧ ስታፈቅር ይባላል፣ የቤተሰብ ክብር ወይም ሌላ ነገር አይታያትም ይባላል። እና ሁሉም ነገር ካለፈ በኋላ ነው ወደ ራሷ ስትመለስ ቤተሰቦቼ ለወንድ ብዬ ያስቀየምኩኝ እንዲያረኩ ብላ የምትጸጸተው። እና ፍቅር ውስጥ ግን ስትሆን ትታወራለችና ከዛ ከዛ አንጻር ነው አንዳንዴ ፍቅር እውር ነው የሚባለው እና ይሄንን ስሜት ልትረዱ ይገባል። አሁን እዚህ ጋር መሴ የተናደደችበትን ምክንያት አይቷችሁ ከሆነ እኛ እያዋራናት እሷ የምታየው የሱን ፎቶ ነው ብላ ነው ሶ ታዲያ የእሱን ፎቶ ማየት በዚህ ልክ ቀያስወረውራል ታነቂና ሙች ያስብላል። ይህንን ነው አንዳንዴ ልትረዷቸው ያቀረባቸዋቸውን ሰዎች መጀመሪያ ራሳችሁን ስሜት ተቆጣጥራችሁ በብዙ መንገድ ልትረዱ ይገባል። እዚህ ምድር ላይ ለሰው ልጅ ከባዱ ነገር የሚረዳው ሰው ማጣቱ ነው። ይቺ ልጅ ፎቶውን እያየች ያለችበት ምክንያት በብዙ አይነት መንገድ ነው። አንደኛ ይሄ ሰው ጭንቅላቷን ተቆጣጥሮታል። ስለዚህ ይሄ ግለሰብ እኮ ነው ገንዘቤን በልቶ የጠፋው እያለች ሊሆን ይችላል የምታየው ሁለተኛ ፍቅሩ ስላልወጣላትም ሊሆን ይችላል። ሶስተኛ፣ ደግሞ ሜንታሏ ይሄ ነው ገንዘቤን የበላብኝ እንዲያረገኝ እያለች እየተጨነቀች ሊሆን ይችላል እና የምታረገውን ነገር ላይታወቃት ይችላል። እና እንዲ ያሉ ሰዎችም ትሪት የምታረጉት ቀረብ ብላችሁ ነው። አሁንም የእሱን ፎቶ እያየሽ ነው። ይሄ ልጅ እኮ እንዲ አድርጎ ጎርቶሻል አይጠቅምሽም። ወይስ ደግሞ ምን አስበሽ ነው ፎቶን እያየሽ ያለሽ? እኛኮ እኛ ኮ ለአንቺ ብለን እየተጨነቀን ነው። እኛ እያዋራንሽ አንቺ ይሄንን ፎቶ ታያለሽ ነው ወይስ አሁን ሌላ አይነት ሀሳብ አለሽ? ምናምን ብሎ በተረጋጋ ስሜት ነው ያንን ሰው መጠየቅ ያለባችሁ። ለምሳሌ አይታችሁ ከሆነ አንድ ሰው አበደ ወይም ደግሞ ቀወሰ ምናምን ተብሎ መንገድ ላይ የራቁቱን ሲሄድ ወይም ደግሞ ሰው ለመማታት ሲሞክር ወይ ከማህበረሰቡ ወጣ ያለ ነገር አጋጥሞት እብድ የሚባሉ ሰዎችን አይታችሁ ከሆነ እና በኋላ ላይ ደግሞ ድነው ማህበረሰብ ውስጥ ተቀላቅሎ አይታችሁ ከሆነ፣ በምን አይነት መንገድ ነው የዳኑት እነዛ ሰዎች? አማኑኤል ሆስፒታል ገቡ ምናምን ሲባል ሰምታችሁ ታውቃላችሁ። እዛ ቦታ ሲገቡ የሚሰጣቸው ትሪትመንት ምን አይነት ትሪትመንት ነው? ሰውነታቸው ተቀዶ ወይ ኦፕራሲዮን ሆኖ ምናምን አይደለም ድነው የሚወጡት። የመጀመሪያው ነገር ሳይኮሎጂካል ትሪትመንት ሳምንት ነው የሚደረጉት። በሳይካትሪስቶች የደረሰባቸው ችግር ይጠየቃል። በድንገተኛ አደጋ ቤተሰቦቻቸውን ያጡ ሰዎች ሊሆን ይችላሉ። በፍቅር ሊሆን ይችላል፣ በሱስ ሊሆን ይችላል። በተለያየ ምክንያት እዛ ቦታ የሚገቡ ሰዎች አሉ። ታዲያ እዛ ጋር ያሉ የአእምሮ ሕሙማንን ትሪት የሚያደረጉት ዶክተሮች በዋነኝነት በምንድን ነው? ችግሮቻቸውን በማዳመጥና ለዛ ችግር ተመጣጣኝ አይነት ምክር በመስጠት ነው። ለምሳሌ በድንገተኛ አደጋ ቤተሰቡን ያጣ ሰው ቢኖር

ከዚህ በኋላ ተስፋ የለኝም ብሎ ሊሆን ይችላል ያበደው። እናት የለኝም አባት የለኝም ብሎ ይሆናል ሊአይነት ስሜት ውስጥ የገባው። ታዲያ እንዲህ ያለን ሰው ዶክተሩ በምን አይነት መንገድ ነው ትሪት የሚያደርገው? ያን ሰው ቀርቦ በመጮው ሳይሆን ትሪት የሚያደርገው ከሱ የህይወት ታሪክ ጋር ተመሳሳይ ህይወት ያሳለፉ ሰዎችን በምሳሌ አቅርቦ ሊሆን ይችላል። እዛ ጋር የምታየው ሰው እንዳንተ ቤተሰቡን ያጣ ነው። ግን አንተ ለምሳሌ እስከ ቅርብ ጊዜ ድረስ ቤተሰቦችን በአደጋ እስክታጣ ድረስ ቤተሰብ ማን እንደሆነ እንደሆነ እናት ማን እንደሆነች አባት ማን እንደሆነ ታውቃለህ። ያ አካል ግን እናቱንም አባቱንም አያቅም። ጎዳና ተጥሎ ተገኝቶ በማደጎ ያደገ ልጅ ነው። ስለዚህ ደስ ባለው ስም ነው የተጠራው። ምክንያቱም አባቱንም እናቱንም ማያቅም ግን ተመልከተው፣ አሁን እኛ ግቢ ላይ ዶክተር ሆኖ ነው ወይም ደግሞ እንዲህ አይነት ስራ እየሰራ ነው እየኖረ ያለው። አሁን እሱ እናቴ ማናት አባቴ ማን ነው የሚል ጥያቄ በውስጡ ቢኖርም ግን ያን ነገር ኮንትሮል አድርጎት እየኖረ ነው የሚል አይነት ተመጣጣኝ የሆነ የዚህን ሰው ጭንቅላት ሊቀይር የሚችል ምክሮች ነው የሚሰጠው ስለዚህ ይሄ ሰው አ ለካም ከኔ የባሰ ሰው አለ እንዴ እኔ እኮ ቢያንስ እናቴንም አባቴንም አቃለው የሚል አይነት ስሜት ይሰማዋል ይሄን ምሳሌ ለምን ሰጧችሁ ሰዎች እንዳለባቸው ችግር ነው ትሪት ሊደረጉ የሚገባው በተለያየ መንገድ በፍቅርም ያበዱ ቢኖሩ በሱስም ገንዘብ በማጣትም በተለያየ ችግር የሰው ልጅ አይምሮ ሊለቅ ይችላል። ነገር ግን እኛ ማህበረሰብ ላይ እንደዚህ አይነት ችግር የደረሰባቸው ሰዎች የበለጠ አብደው ራቁታቸውን እንዲሄዱ፣ ተስፋ እንዲቆርጡ፣ አንዳንዴም መኪና ውስጥ ዘለው እንዲገቡ ከድልድይ ላይ ለመዝለል የሚሞክሩ ወይም ራሳቸውን የሚያጠፉ ሰዎች በምን አይነት መንገድ ይመስላቸዋል? ማህበረሰቡ ስለማይቀበላቸው ነው። ለምሳሌ እኔ ከባድ ችግር አጋጥሞ ያን ችግር ከአቅሜ በላይ ሆኖ ነው ለማበድ እየሞከርኩ ያለሁት። ከዛ ዙሪያዬ ላይ ያሉ ሰዎች ደግሞ እኔን ያንን ችግሬን ከመረዳት ይልቅ ይሄ ሰው አውቆ ነው ያበደው፣ ወይም ደግሞ አላበደም እኮ አውቆ አበድ ነው፣ ወይም ሂድ ከዚህ ይሄ እብድ እያሉ የሚያሸሹኝ ከሆነ ችግሬን የማይረዱኝ ከሆነ አይምሮዬ ላይ ምን አይነት ሀሳብ ነበረ? ለምሳሌ ቅድም እንደነገርኳቸው አይነት ድንገት በአደጋ ቤተሰቤን ያጣው ሰው በሆንና ከዚህ በኋላ እኮ ማንም የለኝም ብዬ የማስብ ሰው ከሆንኩና ያንን ሀሳብ የሚያጠነክርልኝ ነገር ደግሞ ከማህበረሰቡ ጋር ከተሰጠኝ ለምሳሌ ያበርኩ መስሏቸው ሂድ ከዚህ ያውቋበድ ምን እንደሆንኩኝ እንኳን ሊጠይቁኝ ሳይሞክሩ ልጠጋቸው ስሞክር እብድ ነው ብለው የሚሸሹኝ ከሆነ ያብደቴ የጨመረ የጨመረ ነው አደል የሚሄደው። ልክ ይቺ ልጅም እንግዲህ ሰው ናትና ድንገት ፍቅር ይዟት የሆነ ሰው አታለላት፣ በቃ ስለዚህ አይምሮዋ በተለያየ መንገድ ልክ አይደለም የሚሆነው። ያ ልክ ያልሆነ አይምሮዬን እነዚህ ሰዎች ደግሞ ይመ ልሱልኛል ከችግሬ ያወጡኛል ብላ ስትመጣ፣ ምንድን ነው እኛ ያወራንሽ፣ የወንድ ፎቶ የምታዩ ሂጂ ከዚህ ብሎ መወርወር፣ ራስሽን አጥፊ ብሎ ገመድ መስጠት፣ ወዴት ነው ይች ልጅ ከመጀመሪያውም አሁን ጭንቀት ውስጥ ናት ያለችው። በብዙ መንገድ ተወጣጥራለች። ገንዘቧን ስለተበላች፣ ልጁም ከእሷ ጋር ስላልሆነ አታሏት ስለሄደች፣ ወይ ራስሽን አጥፊ አጥፊ የሚል ስሜት ኖሯት፣ ግን ደግሞ በአንድ በኩል ስሜቷንም ማሸነፋ እሱም በጣ እንኳን ገንዘቤን አገኛለሁ በእንደዚህ አይነት ሰዎች ይረዱኛል፣ ሌሎች ሰዎች ሲረዱ አይቻለሁ ብላ ይሆናል ወደ እነዚህ ሰዎች የቀረበችው። ታዲያ እነዚህ ሰዎች ደግሞ የእሷን ስሜት ሳይረዱ ቀርተው የበለጠ ሂጂ ከዚህ በቃ ዞር በይ አሁንም ወንድ ላይ ነሽ እንዴ? እንደዚህ ነሽ እንዴ? እያሉ ስሜቷን እንዳትቆጣጠር ካረጉ እቺ ልጅ ውስጧ የነበረውን የተስፋ መቁረጥ ስሜት፣ ራስሽን አጥፊ አጥፊ የሚላትን ስሜት እነዚህ ሰዎች ምክንያት ሆኗት ልታደርገው ትችላለች። ከዚህ ቀደም ሶሻል ሚዲያ ላይ የተለያዩ ሰዎችን አይታችሁ ከሆነ ጨንቋቸው፣ ጠቧቸው ብንሄድ ይሻላል ብለው የጻፉት ጽሁፍ ስር እስካሁን አለሽ እንዴ፣ አልሞትሽም እንዴ የተባሉ ወንዶችም ደግሞ የተለያዩ እንደዚህ ከተስፋ መቁረጥ ጋር ጽሁፎችን ሲጽፉ ወንድ ልጅ አደለ እንዴ እዚህ መተህ ታለቃቅሳለህ እንዴ እስካሁን አለ እንዴ ለምን አልሞት ግን ምናምን ተብለው እራሳቸውን በሁለት ቀን በሶስት ቀን ውስጥ ያጠፉ ብዙ ሰዎችን ተመልክተናል። ሶሻል ሚዲያ ላይ ለዛውም ኮሜንት ላይ በተሰጣቸው ሀሳብ፣ ምክንያቱም የሚያበረታ ሀሳብ ሳይሆን ውስጣቸው የነበረ ስሜት ነበር፣ ያን ስሜት እዛ ጋር ያንጸባረቁት እነዚህ ሰዎች አለንላችሁ አይዟችሁ የሚላቸው ሰው ፈልገው ይሆናል። ምክንያቱም ዙሪያቸው ሁሉ ያሉ ሰዎች የሚረዳቸው አጥተው እስኪ አደባባይ ላይ ደግሞ የሚረዳኝ ሰው ይኖራል ብለው ነበር ያን ጽሑፍ የጻፉት። ያው አደባባይ ላይ ያለ ሰው ደግሞ ዙሪያቸው ከነበረ ሰው የተለየ ሀሳብ ስላልሰጣቸው እስካሁን አለሽ እንዴ ስለተባለች ምን የመሰለች ወጣት ልጅ እንሄድ ይሻላል ብላ እንደሄደች አይታችኋሉ፣ ወደ ፈጣሪዋ። እንዲሁም የሆነ ወንድ ልጅም እንደዛው። ብዙ ወጣቶች እንዲህ አይነት ሀሳቦችን እያንጸባረቁ አሁን ላይ ራሳቸውን የሚያጠፉ ወጣቶች በብዛት ይታያሉ። እና ይቺ ልጅም በእንደዚህ አይነት ምክንያት ቀጣይ ህይወቷ ሊበላሽ ይችላል። ለዛ ህይወቷ መበላሸት ደግሞ እናንተ እንረዳሻለን ብላችሁ የጠራችኋት ሰዎች ደግሞ ምክንያት ልትሆኑ ስለምትችሉ፣ አንድን ሰው ከመጀመሪያው መርዳት የማትችሉ ከሆነ ለዛ ሰው ተስፋ የማትስጡት እናንተ ጋርም እንዳይመጣ ማድረግ አለባችሁ። ስለዚህ የመሲ ትልቁ ስህተት ነይ ብለሽ ሱቅሽ ድረስ ካመጣሻት፣ በትግስት ትሪት አድርገሻት ወደ ራሷ እንድትመለስ ማድረግ ነበረብሽ እንጂ ከልጅቷ በላይ ብሰሽ፣ እንደውም አንቺ ነሽ ያበርሽ የምትመሲሁ እዚህ ጋር ከልጅቷን በላይ እና እችን ልጅ ወደ አልተፈለገ መንገድ ነው የምትገፋፊያት እና ይሄ በጣም ትክክል ያልሆነ ነገር ስለሆነ መሲም ሆንሽ እንዲሁም ደግሞ ላይቭ ላይም ሌሎችም በቃ ተያትሂድ አሶጫት ምናምን እያላችሁ ከስር ፑሽ የምታደርጉትም ሰዎች ብትሆኑ የሰራችው ስራ በፍጹም በፍጹም ትክክል አይደለም። ከመጀመሪያውም ሰውን መርዳት የማትችሉ ከሆነ ለዛ ሰው ተስፋ መስጠት የለባችሁም። በዚህ አይነትም መንገድ አይደለም ትሪት ማድረግ ያለባችሁና፣ ሀሳቤን በዚህ መንገድ ተረዱት። ከዚህ ቀደም የሰራችኋቸውን ብዙ መልካም ነገሮች እየካድኩኝ ወይም ደግሞ አልሰራችሁም እያልኩ ሳይሆን የአሁኑ ስራችሁ ግን ትክክል አይደለም። ምናልባት ከዚህ ቀደም በሰራ የሰራችሁ ስራ ስለተጨበጨበላችሁ ወይም ደግሞ ስለተሞገሳችሁ ሁሌም ትሞገሳላችሁ ማለት አይደለም። ጥፋት ስታጠፉ ደግሞ መታረም ስላለባችሁ ነው። ይሄንን ቪዲዮ እየሰራ ያለውት እንዳልኳችሁ፣ የዛሬ ቪዲዮ ሀሳቤ ለሌላ ጊዜያችሁም እነ መሲ ሆናችሁ ልክ እንደነ መሲ ሰዎች ልትረዱ የምታስቡ ሰዎች፣ ሰዎች የሚረዱት እንደዚህ ስሜታዊ በመሆን ሳይሆን በብልሃትና በጥበብ ነው። እና መጀመሪያ ራሳችሁ ሳትረጋጉ ሰውን ለማረጋጋት የምታስቡና። በሰዎች ዘንድ እንዲጨበጨብላችሁ ወይም ጎበዝ እንድትባሉ የምትፈልጉ ሰዎች ከሰው ሳይሆን ሙገሳ መጠበቅ ከፈጣሪ ነውና የምታደርጉትን ነገር ለታይታ ሳታደርጉ ከልባችሁ ፈጣሪያችሁን ፈርታችሁ ብታደርጉ መልካም ነው። መርዳት ማትችሉ ከሆነ ደግሞ ከመጀመሪያውም ለሰዎች ተስፋ አትስጡ፣ ወደ ራሳችሁ አታቀርቡ። ያ ነው የሚሻለው ላለው። የዛሬ ፕሮግራሚን በዚህ አጠናቀቅኩኝ። የእናንተው ኤላ ነበርኩ። መልካም ጊዜ